አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ የወሎ ጅራና ቲዮ በቻናል ቤት እንዴት ናችሁ? እኔ ደህና ነኝ አልহামዱሊላህ ዛሬ ደግሞ እየላችሁ የቀረብኩት ቪዲዮ ከራሱ ላይ እንደተመለከታችሁት የኤሌክትሪክ ገመድ ዋጋ ነው ማለት ነው ስለዚህ የኤሌክትሪክ ገመድ በአሁኑ ሰዓት ስንት እየተሸጠ ይገኛል የሚለውን ኢንሻላህ አንድ ነጥብ አምስት ሁለት ነጥብ አምስት ባላራ ነጥብ፣ እንደዚሁም ደግሞ ጣምራ ገመድ ስንት እየተሸጠ ይገኛል የሚለውን ኢንሻላህ በዝርዝር የማስረዳችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ እንደዚሁም ሸር በማድረግ ወሎ ጊራና ቲዩብን አበረታቱላለኝ። ቀጥታ ወደ ቪዲዮችን እንሄዳለን ማለት ነው። ኤሌክትሪክ ገመድ እንግዲህ እስከ ዛሬ ቀንሶ ነበር። አሁን ደግሞ ጭማሪ ላይ ነው ያለው። ማለት ነው ስለዚህ እስኪ ገመዱስ ምን ምን ነው ስንት ስንትስ እየተሸጠ ይገኛል የሚለውን ነው ኢንሻአላህ ቪዲዮ የምሰራላችሁ ማለት ነው። እዚህ ጋር እንግዲህ የምትመለከቱት አራት አይነት ገመድ አለው። አራት አይነት ገመድ ማለት ምርቱ አንድ ነው። ስለዚህ ነጥቡ ይለያያል፣ ዋጋውም ይለያያል። ምርቱ እንግዲህ ኤችኤስ ነው። የሀገራችን የኢትዮጵያ ምርት ነው ማለት ነው። እዚህ ጋር የምትመለከቱት አንድ ነጥብ አምስት ነው። እዚህ ጋር የምትመለከቱት ሁለት ነጥብ አምስት ነው። እዚህ ጋር የምትመለከቱት ደግሞ ባለ አራት ነጥብ ነው ማለት ነው። እዚህ ጋር የምትመለከቱት ደግሞ ጣምራ ወይም ደግሞ ባለ ጭራ ገመድ ነው ማለት ነው። ስለዚህ ዋጋቸው ስንት ስንት ነው እንደዚሁም አገልግሎታቸውስ ለምን ለምን ነው የሚጠቀሙት የሚለውን ኢንሻአላህ የምነግራቸው ይሆናል ማለት ነው። ከዚህ ስንጀምር እንግዲህ አንድ ነጥብ አምስት ይባላል ማለት ነው። እዚህ ጋር ይህ አንድ ነጥብ አምስት እንግዲህ ባለሙያዎች የሚጠቀሙት ቤት ጋ ሲቀብሩ ማለት ነው ለማብሪያና ማጥፊያ ነው የሚጠቀሙት ማለት ነው አንድ ነጥብ አምስቱ እዚህ ጋር ሁለት ነጥብ አምስቱን ደግሞ ለሶኬት ነው የሚጠቀሙት እዚህ ጋር ባለ አራቱን ደግሞ ለስቶብ ወይም ደግሞ ለመጣድ ይጠቀሙታል። ባለ አራት ሚሊዮን ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ኤች ኤስ ነው ኤች ኤስ እንግዲህ ከዩሮ ከሚባለው ቀጥሎ ያለ ገመድ ነው። ዩሮ በጣም ውድ ነው ራሱ አንድ ነጥብ አምስቱ ወደ አራት ሺህ ብር አካባቢ ነው። ነገር ግን ኤች ኤስ ያን ለምሳሌ የሚጠቀሙት ህንፃና ትልቅ ከተማ ላይ ነው የሚጠቀሙት ዩሮ የሚባለውን ማለት ነው። አንድ ለምሳሌ ኤች ኤስ የሚባለው ለሶኬትን ለማን ነው? ለማብሪያ ማጥፊያ ነው የሚጠቀሙት ብያቸዋለኝ። ስለዚህ ኤች ኤስ አለ፣ ከኤች ኤስ በታች ደግሞ ጂዲብሊው የሚባል አለ የሚቀንስ ነገር ግን አሪፉ ገመድ ኤች ኤስ ነው ማለት ነው። ስለዚህ አንድ ነጥብ አምስት ኤች ኤስ በአሁኑ ሰዓት እየተሸጠ የሚገኘው 1600 ብር ነው ማለት ነው። እስከ ዛሬ እንግዲህ እስከ 1400 ደርሶ ነበረ። ሰሞኑን እንግዲህ እየሮጠና ያለው 1600 ብር ደርሷል ማለት ነው። እዚህ ጋር የምናየው ደግሞ ቼስ ነው። ይሄንም የሀገራችን የኢትዮጵያ ምርት ነው ብያቸዋለሁ። 2.5 ነው። የ2.5 ደግሞ ለሶኬት ነው የሚጠቀሙት ብያቸዋለሁ። የዚህ ዋጋ ደግሞ 2500 ብር 1.5ቱ አንድ ሺህ ስድስት መቶ ብያቸዋለሁ ሁለት ነጥብ አምስቱን ደግሞ ሁለት ሺህ አምስት መቶ ብር ነው የሚሸጠው ማለት ነው እዚህ ጋ እስኪ አንድ ነገር ልንገራቸው አሁን እዚህ ጋ መቶ ሜትር ብሎ ነው ፋብሪካው የሚያመርተው ማለት ነው። ነገር ግን መቶ ሜትር አይማልም መቶ ሜትር ለምሳሌ እኔ በሜትርም ስለምሸጥ በሜትር እየቸረቸርኩ ስለማየው ለምሳሌ አሁን እዚህ ጋ መቶ ሜትር ይላል ዘጠና እስከ ዘጠና ሁለት ባለው ነው የሚሆነው ማለት ነው እንጂ ትክክለኛ መቶ ሜትር አያመርጡ የሚገርማቸው ነገር ማለት ነው። ስለዚህ አሁን እስኪ በሜትር የሚሸጥበት ነው መንገራቸው አንድ ነጥብ አምስት በሜትር የሚሸጠው አንድ ሜትር ሀያ ብር ነው ማለት ነው። እዚህ ጋር ደግሞ ሁለት ነጥብ አምስቱ በሜትር የሚሸጠው ሰላሳ ብር ነው ማለት ነው። የአስር ብር ፈርቅ አለው ማለት ነው። የሁለቱ ወደ እዚህኛው ስመጣ እዚህ ጋር ደግሞ ባለ አራት ሚሊ ነው ብያቸዋለሁ። ኤች ኤስ ነው ስለዚህ በሜትር ነው። ለምሳሌ አሁን ብዙ ጊዜ ጥቅል የሚወስድ የለም አንዳንድ ጊዜ በህንፃ የሚሰሩ ሰዎች ሲኖሩ በጥቅል ይወስዱታል እንጂ አለበለዛ በሜትር ነው የሚወስዱ ለምሳሌ ለሰባ በስምንት ወይም ለሰባ ሶስት ቆርቆሮ ቤት ሰላሳ ሜትር ሰላሳ አምስት ሜትር እስከ አርባ ሜትር ስለሆነ የሚጠቀሙት በሜትር ነው የሚገዙት ማለት ነው። በሜትር ይህ ገመድ የሚሸጠው ሜትር ሀምሳ ብር ነው ማለት ነው። አይ በጥቅል ደግሞ ያስፈልገኛል ካለ ሰውየው አራት ሺ አምስት መቶ ብር ነው የሚሸጠው ማለት ነው ጥቅሉ አራት ሺህ አምስት መቶ ነው። በሜትር ከሆነ ደግሞ አንድ ሜትር 50 ብር ነው ማለት ነው። ወደዚህ ወደ አራተኛው ስመጣ ደግሞ እዚህ ጋር የምትመለከቱት ጣምራ ወይም ባለጭራ የሚባለው ነው። ተፈታ ስላለ ላሳያችሁ። እዚህ ጋር የምትመለከቱት ባለጭራ ገመድ ነው። ሁለት ጣምራ አለው። ይህን እንግዲህ የሚጠቀሙት ለስፖትላይት ከላይ ስፖት ላይት በጣም አሪፍ ስለሆነ ፓወር መጥኖ ነው የሚሰጠው ስለዚህ ለስፖት ላይት ከላይ ኮርኒስ ውስጥ ላይ የሚጠቀሙት ነው ማለት ነው። የዚህ ደግሞ በሜትር ከሆነ 35 ብር ነው። በጥቅሉ ከሆነ ደግሞ 2400 ብር ነው ማለት ነው። ጥቅሉ 2400 ነው። በሜትር ከሆነ ደግሞ 35 ብር ነው ማለት ነው። ስለዚህ ይህም ኤች ኤስ ነው። የኢትዮጵያ ምርት ነው ማለት ነው። ወደዚህ ወደ ቀጣዩ ደግሞ የምናልፈው የዲሽ ገመር ነው ማለት ነው። የዲሽ ገመር እንግዲህ እንግዲህ ኦሪጅናል እና ፌክ አለው። ኦሪጅናሉ እንግዲህ የምንለየው እዚህ ጋር ባለው በአረበኛ ጽሁፍ ነው ማለት ነው። ፌኩ ደግሞ የአረበኛ ጽሁፍ የለውም ማለት ነው። የዋጋም ልዩነት አለው። የዲሽ ገመድ እንግዲህ እሷም ጨምራለች። ሜትሯ ሀያ ሜትር ነው። እዚህ ጋር ጽሁፍ አላት። ይቺ ጥቅሏ ሀያ ሜትር ናት። ስለዚህ ለአንድ ቤት በቂ ናት ማለት ነው። የዚች ዋጋ ደግሞ አራት መቶ ሀምሳ ብር ደርሳለች ማለት ነው። ስለዚህ አሁን ያለው የገመድ ወይም ኤሌክትሮኒክ ገመድ ይሆን የነገርኳችሁን ይመስላል ማለት ነው። እስኪ ወደ ኮንዲት ልሄድ። ኮንዲት እንግዲህ እንደምትመለከቱት ሁለት አይነት ኮንዲት አለ ማለት ነው። አሁን እዚህ ጋር የምታዩት ከለሩን አይደለም የምታዩት፣ ይህ እርጥቡ ኮንዲት ይባላል። ስትጫኑት እንደዚህ ይሄዳል። ይሄን እንግዲህ የሚጠቀሙት ለእንጨት ቤት ነው የሚጠቀሙት ማለት ነው። ይሄ ለሙጥሙጥ ነው። እንደዚህ አሁን ይታጠፋል። አጥፋለሁ ብለ አጥፈዋለሁ የተለሞጠሞጠ ስለሆነ ማለት ነው። እዚህ ጋር የምትመለከቱት ደግሞ ደረቅ ኮንዲት ነው። ደረቅ ኮንዲት እንግዲህ እንደምትመለከቱት በጣም ጠባቃ ነው። እንደዚህ አጥፋለሁ ብትሉ አይታጠፍም ማለት ነው። ስለዚህ እንግዲህ ይህንን ለህንፃ ነው የሚጠቀሙት ደረቅ ኮንዲት ይባላል። ይሄኛው እርጥብ ኮንዲት ይባላል ማለት ነው። ስለዚህ እርጥቡ ኮንዲት በአሁኑ ሰዓት እየተሸጠ የሚገኘው አርባ ብር ሲሆን አንዷ ደረቁ ኮንዲት ደግሞ ለህንፃ የሚጠቀሙት አንዱ ሰማንያ አምስት ብር ነው የሚሸጠው ማለት ነው። የአርባ አምስት ብር ልዩነት አለው ማለት ነው። ይሄ ደረቁ ኮንዲት በጣም ውድ ስለሆነ ማለት ነው። ስለዚህ እንግዲህ ለአንድ ቤት የሚያስፈልገው ማቴሪያሎች እነዚህ ናቸው። ስንት ሲፈጃል የሚል ጥያቄ እንሻላ በኮሜት ማንሳታችሁ ስለማይቀር ለምሳሌ ከአንድ ነጥብ አምስቱ ሶስት ከሁለት ነጥብ አምስቱ ሁለት ነው የሚጠቀሙት። ሰባ በስምንት ወይም ደግሞ ሰባ ሶስት ወይም ሰባ ሁለት ቆርቆሮ ለሚባለው የሚያስፈልገው አንድ ነጥብ አምስት ሶስት ጥቅል ነው። ሁለት ነጥብ አምስቱ ደግሞ ሁለት ጥቅል ያስፈልጋል ማለት ነው የባለ አራት ነጥቡ ደግሞ ከ30 እስከ አርባ ሜትር ባለው ነው የሚጠቀሙት ማለት ነው። ኮንዲት ደግሞ በቃ ጥሩ ባለሙያ ከሆነ እስከ ስልሳ ኮንዲት በኋላ እንዳያስጨምር ማለት ነው። ቻክ ስታሰሩ፣ ኮንዲት ስታሰሩ እንዳያስጨምር ሆኖ ከተሰራ ኮንዲት ስልሳ ኮንዲት፣ የዲሽ ገመድ አንድ የዲሽ ገመድ ያስፈልጋል ማለት ነው። ስለዚህ እነዚህን ሂሳባቸውን ማስራት ነው ማለት ነው። ቀጣይ ደግሞ ኢንሻአላህ ቪዲዮ ዛሬ ስለሚረዝም የስፖት ላይት ዋጋ፣ የሌሎች አምፖሎች፣ ይህን ሶኬትና ማብሪያ ማጥፊያ እንደዚሁም የግርግዳ ቀለሞች የምንሰራላችሁ ይሆናል ማለት ነው። እዚህ ጋር የምትመለከቱት ኢናሚል ወይም ደግሞ በተለምዶ የጋዝ ቀለሞች ብለን የምንጠራቸው ማለት ነው የነሱ እንደዚሁም ደግሞ የውሃ ቀለሞች ወይም ሱፐር ቀለሞች ዲል ማለት ነው። ዲል ነው እንግዲህ በአሁኑ ሰዓት ተመራጩ በጥራት የሚሆን በደረጃ የሚሆን ዲል ቀለም ስለሆነ ማለት ነው። የእሱን እንሻላ ቪዲዮ የምሰራላችሁ ይሆናል። ኳርቲዝም ሶስት አይነት ኳርቲዝ አለ። የእነሱን ዋጋቸውን የምሰራላችሁ ይሆናል። ሚስማርም እንግዲህ ሰሞኑ በጣም እየሮጠ ነው፣ ሩጫ ላይ ነው። ሚስማርም በጣም እየጨመረ ነው። ስለዚህ ግድግዳ ሚስማር ዋጋ ስንት ደርሷል የሚለውን እንደዚሁም ሰረገላ ቁልፍ በቃ የሚያስፈልጉ ነገሮችን እንሻላ የምሰራላችሁ ይሆናል ማለት ነው። ሌላ እንድሰራላችሁ የምትፈልጉትን ቪዲዮ ካለ ኮሜንት ላይ ጻፉልኝ፣ ማለት ነው። እንሻላ የምሰራላችሁ ይሆናል ማለት ነው። ፕላስቲክ ኮርኒሶችም ከአሁን በፊት ቪዲዮ ሰርቻለሁ። ሰማሁን ደግሞ የሚመጣ ስላለ አዳዲስ ቀለሮችም አሉ፣ እነሱንም ቪዲዮ የምሰራላችሁ ይሆናል ማለት ነው። እንግዲህ ለዛሬ ያስቁላችሁ ቪዲዮ ይህንን ይመስላል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዮብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ እነዚሁም ሸር በማድረግ ወሎ ጊራና ቲዮብ ናበረታቱ ላይክ ማድረጋችሁን አትዘንጉ፣ ለሌሎችም ሸር ማድረጋችሁን ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።